ከሴት ጋር እንደዛ መሆን እኔም የማቀብሩኬ ከዚህ በፊት የደረሰኝ መረጃ ነው። አሁን ላይ ደግሞ የሁለታችሁም ጠላት እንዴት እንደምትለያዩላቸው የራሳቸውን ስራ እየሰሩባቸው፣ ሴራ እየሰሩባቸው እንደው አልገባሽም ጋር ነው የሚለያየው እናንተን፣ ለማለያየት የእናንተ ሰላም የማይፈልግ ብዙ ሰው አለ መረጃ እያቀበሉሽ አንቺ እንድታምኚ አንቺ እሱ ላይ ያለሽን እምነት እንድታጪ እያደረጉሽ እንደሆነ አልገባሽም ብዬ ነበር። እንደዛ አስቤ ነበር። ወንድ ልጅ ማለት ነው ከአንድ ሴት ጋር ሆኖ አስር ሴት ሊያወራ ይችላል። ሴት አምንሽ አለው ሀይሜዬ እንኳን አይደለም አስር፣ ከዛም በላይ ሊያወራ ይችላል። ነገር ግን ብሩኬ እንደዛ አይነት ወንድ አይደለም። እናምነዋለን ወንድ ልጅ ስለሆን ከኔ ላንተ ይሄንን አልነግርህም ግን ደግሞ ማይሆን ነገር ነው ሀይሚዬ፣ እኔ በአይንሽ በአይንሽ በብሌኑ ያየሽ ስለመሰለ ነው። ታዲያ እነዛኞቹ ጋር ምን ይሰራል ይሄ የብሩክ መረጃ? ወይኔ እንደሚፈልገው እንደምትፈልጊው እሱም እንደሚፈልገው ስለሆናችሁ ስለተስማማችሁ መሰለኝ ይሄን ያህል ጊዜ አብራችሁ የቆያችሁት ማለት ነው። እንደሚገባ አይነት ሴት አልሆንኩም። ደስተኛ ካልሆነ ከኔ ጋር ከኔ አንቺ ለብሩክ ጥላቻ ኖሮሽ እንድትለያይላቸው የሰሩት ሴራ ስለተሳካላቸው እንደዚህ ብለሽ ብትናገሪ እኔ አልፈርድብሽም። ይህ ተረጋጊ። በእርግጠኝነት ከእውነት የራቀ መረጃ እንደሰጡሽ ማወቅ መቻል አለብሽ። ተረጋጊ፣ መጀመሪያ ተረጋጊ። እርግጠኛ ነኝ ብሩኬ ይሄን ነገር ፈጽሞ አያደርገውም። በጣም እንድታምኝ በቃ፣ ማለት በደካማ ጎንሽ ገብተውብሻል። ጠላቶችሽ ማለት ነው፣ በእርግጠኝነት ማለት ነው። ሰው ሚዲያው ላይ የሚባለውን ነገር ትተሹ ማለት ነው። አንቺ ከብሩ ጋ ያለውን ነገር በአካል ለመድረስ ሴቷን አገናኝሃለሁ ብለሻል ለፍፄ ማለት ነው። እንምናየው ይሆናል ግን፣ ቤተሰቦች እዚህ ጋር አስረግጬ የምነግራችሁ ነገር ብሩኬ ይህን ያህል ርቀት በሀይሚ ላይ በፍጹም እንደማይሄድ አስረግጬ ነግራችዋል። እውነቱን ደግሞ በቅርቡ ታዩታላችሁ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? አለሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሀይሚ፣ በመጀመሪያ እንኳን ደህና መጣሽ፣ ስለመጣሽ መጣሽ ከልብ እናመሰግናለን። ምክንያቱም እንትናም ጠፋ ሲል ጠፋች ሄድ የለችም ቤት ሲል በቃ ቺሊ ስልኳን አጥፍታ ለብቻዋ የራሷን ነገር አግልላ ልትሆን ነው ምናምን ብለን አስበን ነበረ። ሀብ ማለት ነው ቪዲዮ ለቋል ቀደም ብሎ እሱ ማለት ነው። ሶ ስለመጣሽ እናመሰግናለን። ፍፄም አብርሃት ስለሆንክ ቴንኪዩ። ነገር ግን ዛሬ ለጨረቃ ፋሚሊ ማስተላልፍላችሁ ነገር ብሩክና ሀይሚን የምትወዳቸውን ያህል የሆነ ነገር ሲፈጠር ያው ስሜታው የሆናችሁ ብዙ ነገር ማድረጋችሁ አይቀርም። እንኳን አይደለም ይሄን ያህል ነገር ሰምታችሁ ገና ሳሰሙ ያው ብሩክ ላይ አመፅ እየከፈታችሁ እንደ እየታወቀ ነው። ነገር ግን ምላሽ ከሱ ጠብቁ፣ ምላሽ ከሱ ጠብቁ። አንደኛ ነገር ያለፈም ታሪክ ይሁን የአሁንም ታሪክ ይሁን ማለት ነው ባይኑ አይደለም ያየችው ሃይሚ እንደሰማችሁት በዚህ ጊዜ በዚህ ቀን የደረሰኝ መረጃ ሌላ ነው፣ በዛ ቀን የደረሰኝ ሌላ መረጃ ነው እያለች ነው። ሰው ነው የሚያደርስላት ሰው በአሁን ሰዓት ማለት ነው። ምን ያክል ብዙ ነገር ነፍስ ብቻ ነው መቀጠል ያቃተው። ማንን ከማንጋት እንደተገናኘ አገናኝተው እየሰሩ ነው። እናንተ ታውቁታላችሁ እነሱን እንኳን በምን አይነት መልክ ነው ሳይጋቡ እያጋባችሁ ብዙ ነገር የምታደርጓቸው። ስለዚህ ሀይሚ እዚህ ጋር ተሸጉደሻል። ቁም ብለሽ አስቢ። ለውሳኔ አቸኩይ። መብትሽ ነው እኮ ሴትነትሽን ማስከበርሽ መብትሽ ነው። ብሩኬ እንደዚህ አይነት ነገር ካደረገብሽ አይገባሽም፣ ላንቺ አይገባሽም። ግን ብሩክ ይህን ነገር ላንቺ ፈጽሞ አያደርገውም፣ ፈጽሞ አያደርገውም። ለሚያደርጉት ጓደኞቹ ለራሱ ይመክራል። አንድን ሴት ልጅ ታፈቀርካት አፈቀርካት ነው በለዋ ላይ ምንም አይነት ነገር ማድረግ የለብህም ብሎ የሚመክር ጀግና ወንድ ነው። እኔ ይሄን ነገር መቼም አልቀበለውም። ምክንያቱም ወደ ሚዲያ ላይ ስታወጩ በእናንተ ገፋፍታችሁ ነው ምናምን ልትወቅሽን አይገባም እኮ ሀይሚ፣ እኛ እኮ ሰላማችሁን ስለምንፈልግ ነው። አይደል እንዴ እንጂ እኛ እኮ ባንፈልግ ብንጠላችሁ እኮ ስለእናንተ ምንም አያገባንም ብለን ዝም ማለት እንችላለን። ግን የእናንተ እድገት፣ የናንተ ሰላም፣ የእናንተ ፍቅር ስለምንፈልገው ነው፣ አንድነታችሁን ስለምንፈልግ ነው። አንቺ ለብሩክ አስፈላጊ ስለሆንሽ፣ ብሩክ ለአንቺ አስፈላጊ ስለሆነ ነው እንጂ ማንም ሰው እኮ ተለያይቶ የራሱን ሕይወት ይኖራል እኛ እኛ ስላልንሽ አይደለም። ደግሞ ወደ የሰው ግፊት በሰው ግፊት የተገባበት ነገር እንደዚህ ነው ምናምን ብለሽ እራስሽን ልጅነትሽን እንዲጸጽጥሽ የሚያደርግ ነገር ለእኛ መናገር የለብሽም። እኛ እኮ በሰዓቱ ስሩ ቪዲዋልን ሰራችሁልን ሰሩልን። ደግሞ ጥሩ ግንኙነት አላችሁ፣ ጥሩ ክብብርነት አላችሁ ወይ ሁለት ዓመታችሁን አስቆጠራችሁ። እስከዛሬ ድረስ በጥሩ ስነ መግባር ተከባብራችሁ ነው ያላችሁት። አሁን በቅርብ ጊዜ መዘራጠጥ፣ መናናቅ ምናምን ራስሽው አመጣሽ አመጣሽ አመጣሽ። ከዛ ብሩክም እያለ እንዳንቹ ባንቹ መንገድ መቀጠል ጀመረ። እንደውም እሱ ብዙ መስመር አልሳትም ሶ ይህንን ማድረግ ያለብሽ አንቺ ራስሽ ነሽ እንጂ ከሌላ ሰው የሰማሽው መረጃ ከሌላ ሰው መረጃ ሰምተሽ እሱ ካልነገርከኝ እንደዚህ ካልሆነ ብሎ መውቀሱ አስፈላጊ አይደለም። በአሁኑ ሰዓት እኔ እኔ ባይንሽ ባለፈው ማለት ነው ማን ነበረ? ውይ ይሄ ቦታጀራውን ሴት ይዞብሻል፣ ዩ ምናምን ያለው ልጅ ስሙን አምጡልኝ፣ ስሙን ቢኒያም። ቢኒያም ሴት ይዞብሻል ሲልሽ እኔ ባይኔ በብሌኑ ካላየሁ ኋላ፣ ምንም ማንም ሰው የፈለገ ነገር ቢለየኝ ብለሻል። አሁን ታዲያ ሳታይ ሰው በላከልሽ፣ ሰው በሰጠሽ መረጃ ከህይወት መውጣት እኮ ሳይሆን እንዴት ነው ለምን አደረግከው ይሄንን ነገር ብለሽ የእውነት ብሩክን የምታፈቅሪው ከሆነ ማለት ነው፣ እሱ እውነትም ደብቆሽ ከሆነ ማለት ነው ይሄንን ህይወት ለምን አደረግከው፣ እኔ እና አንተ ከኛ ከቤተሰቦቻችን የተደበቀ ህይወት የለንም። ቤተሰብም ይወቀው። ምክንያቱም እናንተ ስትለያዩ በምን እንደተለያያችሁ ምን እንደሆናችሁ ዝም ብሎ ስትለያዩ የሚያችሁ ቤተሰብ አይኖርም እኮ አይደል እንዴ? ለወጣችሁን የሚፈልግ ቤተሰብ አለ። ስትጣሉም ለምን ብሎ የሚጠይቃችሁ ቤተሰብ አለ። ስለዚህ ያ ነገር ስላለ ብሩክ ለምን ይሄን ነገር አደረግብኝ ብለሽ ግልጹን ተናግረሽ ከዛ ምላሽ ታገኝ ነበር። ይሄ ሁሉ ጊዜ አንቺም እንደዚህ ከምትሰደቢ አንቺም ተናደሽ ውስጥሽ ተቃጥሎ ከዛ ደግሞ ሚዲያው ላይ የሚሰጠው ነገር ሁሌ እሷ ናት እንዲህ አመፅ ምትፈጥረው ምናምን ከምትባይ፣ በሰዓቱ እኔ እንደዚህ እንደዚህ ሰምቻለሁ እና እንዲህ እንዲህ ለምን አደረግክብኝ፣ በቃ አለቀ። እንደዚህ ዳር ዳር እያልሽ ራስሽን ከምትጎጂ ማለት ነው። አይኖ ሴት ልጅ ነሽ መብትሽ ነው። እንደዚህ አይነት ነገር ከተደረገብሽ መብትሽ ነው። ግን ይሄ ነገር አያደርገውም፣ ብሩክ አያደርገውም። ይሄንን ነገር የሚያደርግና የማያደርግን ሰው እኛ ለይተን እናውቃለን፣ እናውቃለን። እውነት ይሄ ሕይወት የእሷ ሕይወት ነው። ወንድ ልጅ ነው አይኖ፣ እናውቃለን። ወንድ ልጅ ነው የፈለገ ነገር ከሃይሚ ጋ ሆኖ ይሄንን ነገር አያደርግም። ብሩክ ያደርጋል ብዬ እኔ አላስብም። ደግሞ ምን ሰማው ምናየው ነው ይሄንን ነገር ካደረገ፣ እሱ እሷ ጋር ምን ያደርጋል? ያንን የመሰለ ፊሊንግ ለምን አሳየን? እሷ ስትሄድ ቻው ብላው ስትሄድ ለምን እንደዛ ሆነ? ለምን አይሆንም? ስለዚህ ሁሉም በጊዜው የሚሆን ነገር ነው። ከኛ ይልቅ አንቺ ስሜቱን፣ ሀሳቡን ታውቂዋለሽ። ለአንቺ ምን አይነት ቦታ እንዳለው አንቺ ነሽ የምታውቂው። እኛ ደግሞ በድርጊታችሁ አንቺ ከዚህ በፊት ብዙ ነገር እንዳሳለፍሽ ሁሉ ብዙ ነገር አልፎ እኮ በውስጥ የጨረሳችሁት ታሪክ አለ። ያን ሁሉ ነገር ሲፈጠር እኛ ሀይሚን እናምናታለን ብለን ነው እስከ ጥግ የተከራከር ነው። እንዳመንሽም ደግሞ እውነቱ እየወጣ እየወጣ አይተነዋል። ስለዚህ በብሩክ በኩልም አሁንም አንቺ አምነሽ ይሄንን ነገር ከብሩክ ህይወት እንድትወጪ ያደረጉት ነገር ነው እንጂ ብሩክም የለበትም፣ አንችም ምንም በማታውቂው ነገር ነው ድምድም አድርገሽ ከህይወት ልውጣ ልለያያልሽው። ለዛ ነው። ለማንኛውም የእኛ ውድ እንቁ የሆናችሁ ቤተሰቦቻችን ማለት ነው፣ ዛሬ ሀይሚን ይሄንን ምላሽ ስለሰጠች ጥላቻ አይኖርባችሁ፣ እውነቱን ለመስማት ጊዜ ይኖራችሁ። ምክንያቱም የብሩክም ምላሽ እንስማው የብሩክ ምላሽ ምንድን ነው? እውነት ብሩክ ይሄን ነገር ካደረገው ሀይሚ ከዚህ በላይም እርምጃ በብሩክ ላይ ብትወስድ ይገባታል። እውነቴን ስነግራችሁ እኔ ለማንም አላዳለም። ብሩክም ወንድሜ ነው፣ ሀይሚም እህቴ ናት። እኔ ለማንም አላዳለም ለማንም ግን፣ እውነተኛው እውነት ለእውነት ስትናገሩ ብሩክ ይሄን ነገር አድርጎት ከሆነ ራሱ ከአንደበት እስኪ ይውጣ። እስከዛሬ ድረስ አላቅም እኔ ምን እንደሆነ ነው ያለው ሶ ሀይሚ ደግሞ ማለት ነው እየወጣሽ እንደዚህ ብዙ ሴቶች ጋር እንዲህ የምታረግ ከሆነ ምናምን ይህ አይመጣውም። ማንም እኮ ምን ከሌላ ወንድ ጋር አታቆኝም ከሌላ ሴት ጋር ይሄ ከሌላ ወንድ መጣ፣ ከሌላ ሴት መጣ፣ ይሄ አይደለም ቫሊዩ ማለት ነው። በቃ ከቤት እንደወጣሽ እሱን ስላገኘሽ ከሱ ጋር ስለተስማማሽ ቆይተሽ እስካሁን ብዙ ላይፎችን ብዙ ደስታዎችን አብራቸው አሳልፋቸዋል። እሱም እኮ ከአንቺ ውጪ ከሌላ ሴት ጋር ከማንም ጋር አልተላላጠ ተላላጠ ብለሽ እዚህ ጋር የምታወሪው ለማን ነው ለማን ነው የት ነው የተላላጠው አልተላላጠም እስካሁን ድረስ እስካሁን እስከምናውቀው ድረስ ምንም የተላላጠው ነገር የለም በፊት ማሄ ነበረች ማሄ የሚያሰብ ሚስት ናት ሶስና ናት ሶስና የምታውቋት የዳኒ ባለቤት ናት እሱም አንዳንዴ ነው የሚገናኙት ከዚ ውጭ ወንድ ልጅ እንደመሆኑ አንጻር ከማንም ሴት ጋር ተላልጦ አያውቅም ብሩክ ተላላጠ ማለት ራሷ የለብሽም ምክንያቱም ነገ አብረሽ የምትኖሪውን ሰው በእንደዚህ አይነት መልኩ አይደለም መግለጽ ያለበት። በእርግጥ መብትሽ ነው፣ ምክንያቱም እንደዚህ አይነት ስሜት ላይ ስትሆኝ ብዙ ነገር ልንናገር እንችላለን። ግን እዚህ ጋር የወቀስኳ ሳይሆን በቃ ተረጋጊ፣ ተረጋጊና ነገሮቹ ይጣሩ። ይሄ አሁን ያለችው ነገር በምንም ታምር የእነሱ ጠላት እንዳደረገው እንጂ ብሩክ ይሄን ነገር ምንም በፍጹም አላደረገውም። በእርግጠኝነት ወይ በውስጥ እንደዚህ እንደዚህ ይሁን እንዲህ እንዲህ ብለው አውርተውታል። መልሶላቸው ሊሆን ይችላል። የሶሻል ሚዲያ ሰው ነው። አታወራ አያወራም ማለት አይቻልም። ያወራል። ማንም ሰው ሊያወራ ይችላል። ይሄ ነገር ደግሞ ሀይሚ ጋር ምንም አይነት ፊሊንግ ይፈጥራል ብሎ አላሰበ ይሆናል። ለማንኛውም እውነት አሁን ከሱ እስከምንሰማው ድረስ ማንኛሽም የእውነት የሀይሚና የብሩኪን አድናቂ የሆናችሁ ሰዎች ከብሩክ መልስ እስክናገኝ ተረጋጉ። ከዛ በኋላ መልስ ካገኘም በኋላ ለሁሉም ለሁሉም ነገር ይደርሳል። ቤተሰብ ለሁሉም ነገር ይሄንን ስላችሁ ሃይሜ ለምን እንዲህ አለች? ለምን እንዲህ አሰበች? አይደለም ምክንያቱም ከዚህ በፊት ብዙ ነገር አልፏላ ብዙ ነገር አሳልፈዋል። ሀይሜ ራሷ ብዙ ነገር በሰው አስፈራርተውኝ በሰው እንዲሆኝ ምናም ብላ ብዙ ነገር፣ ከካሜራ ጀርባ ያለቀ ጉዳይ አለ። ያን ሁሉ ነገር ተቋቁሞ አሳልፏል። ከእሷ ጋራ አደል እንዴ ስለዚህ ዛሬ እሱ ከዚች ከአንድ ሴት ጋር ተጻጻፈ ወይም ደግሞ በቪዲዮ እንዲሆን አቀናብሮ ምናምን አሳይተውሽ ከሴት ጋር እየተላላጠ ምናምን ማለት ሳይሆን እውነታውን ለማወቅ መጣር ነው ያለብሽ። ብልጥ ሴት እንደዛ ናት እንጂ ይህን ያህል ጊዜ አብረሽ የቆየሽውን ሰው በአንድ በማይረባ በጠላቶች ለጠላት ለበላተኛ መስጠት የለብሽም። በቃ ጠንካራ መሆን ያለብሽ እዚህ ጋር ማለት ነው። ምክንያቱም የእሱን ምላሽ ስሚ አሁን እኮ የፍፄን ያህል እንኳን ለሱ እንደዚህ ነግረሹ ቢሆን ኖሮ መፍትሄ ይኖረው ነበር ገባሽ ያ ነገር እውነት ነው ውሸት ነው የሚለው ነገር ግልጽ ይሆን ነበረ። የፍፄን ያህል ዛሬ ለፍፄ እንዳስረዳሹ ለሱ እንደዚህ ብታስረጁ አቁንጆ ምላሽ ታገኚ ነበረ እኔ እውነቴን ነው የምላችሁ ቤተሰቦች እንግዲህ ደግሞ እናንተ ያያችሁበት አንግል የተለያየ ሊሆን ይችላል እኔ የጠላትነት አይደለም እግዚአብሔርን የጠላትነት አይደለም ግን በሰው ወሬ ለምን እንለያይ የሚባል ነገር የለም በቃ ያ ነገር ምን ያክል እውነት አለው፣ እስከ ጥግ ድረስ መጋፈጥ የሚባል ነገር አለ። ለምን ደካማ ትሆናለች? አምነሽበት ለገባሽበት ህይወት ማለት ነው። የፈለገ ነገር ቢመጣ ጥለሽ መሸሽ የለብሽም፣ መጋፈጥ። ለምን ትሸሻለሽ? ሶ እኔ ለሱ ብዬ ብዙ ነገር ትቻለሁ። እኔ ለሱ ብዬ እነዛ ሁሉ አልፈዋል፣ ሄደዋል፣ አለቀ። ለአንቺ ህይወት ጥሩ አልነበሩም። ጥሩ ቢሆኑ ኖሮ ብሩኬን ሳያገናኝ እነዛ ሰዎች ጋር ያገናኝሽ ነበር? ስለዚህ ብሩክም ቢሆን በአንቺ ምክንያት ብዙ ነገር ትቷል። አንቺም ብዙ ነገር አስተተሽዋል፣ እሱም አንቺም ለሱ ብለሽ ትተሻል። አለቀ። ይሄ ምንድነው? ስለምትፈላለጉና ስለምትከባበሩ ነው። ስለዚህ አሁንም ቢሆን ፍላጎታችሁን እስከ መጨረሻ ድረስ መቀጠል ነው እንጂ የሰው ወሬ እየሰማሽ እንደዚህ የምትወኝ ከሆነ ምን ዋጋ አለው? ምንም ዋጋ የላቸውም። ዋጋ ዋጋ ያለውን ነገር መግባባት ነው። መግባባት በእርግጥ ትግስት ላይኖርሽ ይችላል። ትግስት እንዲኖርሽ ደግሞ በቃ ነገራቶችን ወደ ግራም ወደ ቀኝ ማየት አለብሽ። ሀይሚ እናመሰግና